ብዙ ፈርጥጦ አምልጧል። ሰላም፣ እንዴት ናችሁ? ምድን ላይ የተከበራችሁ የዘረ መካደዴ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ ማሸይና። ሞገስ እንግዲህ ስትታኮስ ዘራፍ ዘራፍ ስትል አያምርባትም። የሚያምርባት ምንድን ነው ማለት፣ ጥሩ የሚያምርባት ምንድን ነው? መሮጥ፣ መፈርጠጥ። ያበለጣ ጀግና ጀግና ሸታ ሞገስዬ፣ ዝና ላይ መሳሪያ ሸጉጣበት ነበር ማለት ነው። ሸጉጣበት ነበር ሰንዝራበት ነበር። እንደው ጎበዘች፣ ሞገስ ጀግና ሆነች። ሴተላከው እጅ ባይፈራም የሚባለው ነው እያለ ስንል እንግዲህ ያላዋጣውም ሩጫውን ቀጥላል። ሩጦ ማምለጥም ጥበብ ነው ብሏል። እንግዲህ ሞገስ ሩጣ አምለጣለች። ከዝና እጅ አምለጣለች። ዋናው ማምለጡ ነው። ዋናው በዝና እጅ ያለ መግባቱ ነው። እና እንግዲህ ሞገስ ዬም ተደብቀሽ እንደዚህ ደበቅ ደበቅበቅ ማለት ነው የሚያምርብሽ ተደበቂ ማለት ነው እንግዲህ ያው ዝና እያሯሯጠው ነበረ። መጨረሻቸው ምንድን ነው? ወደ ቤት መሄድ የለበትም። ወደ ቤት ተሄድ ያው ስላዩት እነሱ ይከታተሉታል እያለ ነበረ። እሱም ወደ ቤት አልሄደም። ብልጣ ብልጥ ነው። ያው ወደ መኪና ውስጥ ሮጦ መኪና ውስጥ ገብቶ አምልጧቸዋል። እንግዲህ መኪናው ተነስተው ው ሲል ዝናም ተናደ ወዶ ዴሙ ዴሙ ፈላ ምን እንዳለ ታውቃላችሁ? ዝና ግን ውጥር ውጥሩ ነው። ዝና እኮ እራሱ እኔ እሷን ታላ መጣኋት አባቴ ይገለኛል፣ እንደ ሕፃን ልጅ አባቴ ይገለኛል አለ። ለትሮ የሆነ ስርፋ ተለከን ተሎ ታነ መጣ ስንቀር ነበር እንደዚያ የምንለው እና እኔ እሷን ታላ መጣሁኝ አባቴ ይገለኛል፣ በቃ እናቴን ነው በጥይት የሚለኝ አላት ማለት ነው ለማህሌት እና ማህሌት ማይዞ ዝና ይዞ እያለች ነው ማህሌት። አሁን በጣም ወዲያ የገባችው ማህሌት ናት። እዚህ ህብቲ ጋራ በቃ እየደጎል አንቺ ደህነ አንቺን በቃ ስድቡ ራሱ ጭቅላቷን ሊያፈነዳው ደርሷል። ግን ይገባታል፣ ይበላት፣ ሰራዋ ነውና። ሲያመልጠው ደውሉ ሰን የት ነሽ አሁን የት ነው ያለሽው? በቃ ንዴቱን የሚወጣው እሷ ላይ ነው። ንዴቱን ንዴቱን የሚወጣው እሷ ላይ ነው። እና እኔማ እንደዚህ እንደዚህ ትለው የት ነይ፣ አሁኑ ነይ ቶሎ አላት። አሁኑ ነይ ቶሎ አሁን እንደገዛ ሲመጣለት ነው እንግዲህ ወረደባት እሷ እሷ ምን ታደርግ እሷ ምን አደረገች እሷ እኮ ምንም ነገር አላደረገችም ምንድን ነው እላታለሁ አንቺ ያደረግሻቸው ልጆች ጥሩም አይሉ አይረቡም ምናምን ተስቱ ተስቱ አይል እንደ ሞገስ ያመለጠው ሮጦ አመለጠው አይል እንዴ ለምን አይከተለው ምን በረሴት ላይ ተሚጮ ዝናው ጥሩ ጥሩ ብቻ ነው ሌላ ምንም የለውም ሙህመድ ይጭንቅላቱ ማፊ ነው እና በሚያስበው ቦጥንጃው ስለሆነ ፋይዳም የለውም። እና ዝና ተቆጣት አቆጣት ማህሌትን ለምንድን አመለጠ ለምን ሞገስ ለምን አመለጠ ብሎ ደሙ ፈልቷል። ደሙን ቢፈላ እሱም አምልጦታል። እሷም እንግዲህ በቃ እኔ ልሄድ ቤት እዚህ ምንም የምሰራው ነገር የለኝም አለ። ከዛ እሷ ያሰማራቸውን ሰዎች እዛ ግድም ዙሪያውን እንዲጠብቁ አረግ። ብልጠቱ ወይ እሷ ትወጣለች ወይ እሱ ሲገባ ለመያዝ ማለት ነው

ስለዚህ ያለህበትን ንገረኝ ልምጣ፣ ወይ ደግሞ አንተ መምጣት አለበህ ብላ አለችበት ማለት ነው። አንችን አትመጭም እኔም አልመጣም ለዛሬ ለዛሬ፣ አጠረ ብቻ ነው። አንድ ቀን ትግስት አድርገሽ ደሪና፣ ነገ ያለውን ነገር ተመካክረን፣ ታዚ ተከተማ እንወጣለን። ለነ ለነ ብሩክም ነግሬያቸዋለሁ። ያለውን ነገር ያለውን ነገር እናመቻቻለን አላት ማለት ነው። ከዛ እሺ ተባብለውን የፈራሁ የምትለውም ያው እሱ እንደምንም አጽናንቷት፣ ደግማ ደግማ እየደወለችበት ነበረ ዝና ታገኘኝ ይገለኛል እያለች፣ እሱም እንደምንም አበረታቷት እሺ ብላ ተቀመጠች፣ እሷም ማለት ነው። ዝናም ዙሪያውን እንግዲህ ከቦ ሌሎችም ማህል የተሰማራቸውን አርጎ፣ በቃ እሷ ዴር ብላ ስለሄደች እሱ እዛው አድሯል እና ሌት ደውልበት ሳይነገ ማለት ነው። ከዛ ተገርመሻል፣ ተኝተሻል እንዲያ አንቺ፣ እንደዚያ አርገሽ የምታመጫቸው ልጆች የማይረቡ ናቸው። ምን አረጉ? ምን ነው? እኔን አስቀምጠውኝ ጥለውኝ ሄደዋል አላት። እናንተ ጋር ተገትረው ሊያድሩ ነው እንዴ? ቦጣቸው ገና ለገና የእናንተ ገንዘብ ይከፈላል፣ ገና ለገና ሞገስ ይገደላል ተብሎ እናንተ ጋርም ቦጣቸው? እንዴ ሌላ ስራ አይፈልጉም እንዴ? እና ያው እንደ ለመደው ጮህ። አባት ማህሌት፣ ማህሌት መቼም የዝናን ጸባይ ቻይ ብሏታል። አንቺ ነሽ ይሄን ነገር እኮ መፈጸም ያለብሽ አንቺ ነሽ ስላት፣ ምን እንደላ ታያላችሁ እንዴ እኔ እኮ ሞገስ እንዳገደልኩት እስር ቤት እገባለሁ ስትለው። እና ተዳላትኩ ያቺ የእህቷ ያቺ አክስቷ ልጅ አለች ኤፍራታ፣ ትክክል ነበረች። አንቺ እንደውም ቤቱን ላይገዛልሽ ይችላል። አንቺ እሱን የሚገልል ከሆነ እሱ እሱ ከደሙ ነፃ ነው። አንቺን እስር ቤት እንትን ይልሻል ቤቱንም አይገዛልሽም። ወይ እያስፈራራ ቤቱን ቤት እንዳትለው ነው የሚያረጋት፣ ወይ እስር ቤት ነው የሚገባው። ማህሌት ከሁለት አንዱ ነው አማራጭ አላት። ምክንያቱም እሱ ሁለቱም ቻንሱ ነው። አንደኛ ሞገስ ቢሞትለት ሚስቱን ይወስዳል። እሷን ደግሞ አያ እንጂ ንሽ ይገደልሽው ያ አርፈሽ ወይ አርፈሽ ትቀመጫለሽ፣ ቤት ምናምን አትይም፣ አልበለዚያ ለፖሊስ አሳልፍ ይሰጥሻለሁ ነው የሚላት። ወይ እንግዲህ የቪዲዮ ቅጭ ወይም ደሞ የድምፅ ቅጭ ነው ሊኖረው ይችላል። በዚያ በዚያ እያስፈራራ እሷ ከሁለት የወጣ ጎመን ነው የሚያረጋት። ወይ ከቤቷ አልሆነች ወይ ከነጻነቷ አልሆነች። እና እንደዛ ስትለው እናት አላት እኮ እና ተደ ያማኩ አንቺ ኃላፊነቱን መውሰድ አለብሽ አላት። ያማት ግድ እየተሰራለሁኝም ቤት ማገኛለሁኝ የሚለውን ሁለቱንም ማሰብ አለብሽ አላት እንጂ ሁሉን ወደ አይሆንም ነገር ማለት ነው። እና ማህሌት ሹልክ ብላ ብታመልጥ ይሻላታል። በ ብሩክና በቅድስት ደግሞ ደግመኛ የምንመለስ ይሆናል። የእነሱ አንድ ፓርት ስለሚወጣው የሞገስና የዝና አንድ ፓርት የብሩክና የቅድስት ደግሞ በሌላ ቪዲዮ እመጣለሁ ማለት ነው። እናንተ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እይታችሁም አሪፍ ነው። ኮሜንት ምጽፉ ኮሜንት የምትጽፉ ከልብ አመሰግናለሁ። በጣም አመሰግናለሁ። ክበሩልኝ የምታበረታቱኝ ሁሉ በጣም ነማመሰግነው ላይክ የምታደርጉ ደግሞ ኮሜንት ጻፉ ኮሜንት አናሳ ነው ላይክ መሻልና ብዙ ላይክ አለ ግን ኮሜንት ኮሜንት የለም እና እነዚህ ጥንዶች ደግሞ መለያየት ያለባቸውም እነዚህ ምን ምን ቢፈጠር መለያየት የለባቸውም እና እንግዲህ ያሳካላቸው አሁን የሚሳካ ከሆነ እንግዲህ ለብሩክም ስለነገሩት ብሩክ ያለውን ነገር አመቻችቶ ወይ ብቻ በቃ ላቅም በሆነ ነገር ብቻ እነዚህ ሁለቱ ጥንዶች የሆነ ስርፋ መሄድ አለባቸው፣ መለየት የለባቸውም። እንደዛ ተዝና የምትጸዳበትንም ማለት ሰማኒያውን የምትቀድበት ነገር መዘጋጀት አለበት። ብቻ ለጊዜው ተዝና ዓይን መጥፋት አለባቸው እንላለን። እንግዲህ ኮሜንቱም እንደዛ ነው። መለየት የለባቸውም፣ ደግሞ መለየት የለባቸውም። ባለፈው ያ ነገር ተፈጥሯል፣ ግን አሁን ዳግመኛ መለየት የለባቸውም። እስኪ እንግዲህ ዛሬ ቪዲዮ ላይ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። ለንተ ላይክ ሸር ሰብስክራይብ አድርጉ። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ባይ ባይ። ሰላም ዋሉ።